ተደብቀን የምናደርጋቸው ነገሮች ተደብቀን የምንሰራቸው ነገሮች ናቸው። ኮንፊደንሳችንን እንክትክት የሚያደርጉት ወይም የሚሰባ ኮንፊደንሳችንን የሚገል ነገር ምንድን ነው? አንድ ነገር እንኳን ለማወቅ ስለማንሞክር አንድ ነገር ላይ እንኳን ጉበት ስላልሆነ ነውና፣ ሰው እንኳን ቢሰማው፣ ሰውን እንኳን ቅርባችን የሆነን ሰው እንኳን በዛ ልክ መናገር የማንችል ግን ራሳችንን የምናንቋሽሽ የምንጠላ፣ የትም እንደማንደርስ ለራሳችን የምንናገር ሰዎች አለን። ሰላም፣ ደህና ናችሁ? እንኳን ወደ ሳምራይት ቻናል በሰላም መጣችሁ። ሳምራ ዩቱብ ቻናል ይባላል። ስለ ሰልፍ ዲቨሎፕመንት፣ ሰልፍ ላቭ፣ ሰልፍ ኮንፊደንስ እንዲሁም ስለ አንዳንድ ጉዳዮች እያነሳን የምንወያይበት ቻናል ነው። ለቻናል ላይ አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ ቪዲዮ መጀመር ትችላላችሁ። አብራችሁ ይቆዩ በዛሬ ቪዲዮ ስለ ራስ መተማመን ወይም ደግሞ በራስ መተማመናችንን በምን ልናጣ እንችላለን፣ ኮንፊደንሳችን እንደ ሉዝ ልናደርግ እንችላለን የሚሉ ሀሳቦችን ከኔ ጋር እናወራለን። ብዙ ጊዜ ስለ ኮንፊደንስ ሲወራ ጮክ ብሎ መናገር ከሰዎች ጋራ በሚገባ ማውራት እንዲሁም ደግሞ ላይፍን በራስ መምራት የሚባሉ ነገሮች አብረው ይነሳሉ ግን ይሄ ኮንፊደንስ የሚባለውን ነገር ወይም በራሳችን ነገሮችን ማድረግ ሰዎች ፊት በኮንፊደንስ ማውራት እንዲሁም ደግሞ ከውስጥ የሚመጣን ስትሮንግነስ ከየት ነው የሚመጣው ወይም ስትሮንግ እንዳንሆን ሰዎች ፊት ቦልድ እንዳንሆን ሀሳባችንን በነፃነት እንዳንገልጽ የሚያደርገን ነገር ምንድን ነው ኮንፊደንስ በራስ መተማመናችንን የሚገልብን ነገር ምንድን ነው የሚለውን ሀሳብ በዛ ቪዲዮ ለማየት ሞክራለን። ብዙ ጊዜ በራስ መተማመንን ራስን ከማመን ጋራ የሚያገናኙ ሰዎች አሉ። ያ ማለት በራስ መተማመናችንን ከፍ እናድርግ፣ ራሳችንን እንመን፣ በራሳችን ያለንን ኮንፊደንስ ከፍ እናድርገው ስንል ብዙ ሰዎች ነገሮችን ከእምነት ጋር ከሌሎች ነገሮች ጋር ያገናኛሉ። ግን እውነት ለመናገር ይሄ ኮንፊደንስ የሚባለው ነገር በራሳችን በራስ መተማመን በጣም በጣም አስፈላጊ ነው። ለመንፈሳዊ ህይወታችን፣ በስራ ቦታችን፣ በእያንዳንዱ የህይወታችን አጋጣሚ የሚያስፈልግ ነገር ነው። ህይወታችንን ስንኖር ኮንፊደንስ ወይም በራስ መተማመን ከሌለ ብዙ ጊዜ ተጎጂዎች እንሆናለን። ግን ይህ በራሳችን እንዳንተማመን ራሳችን ላይ ኮንፊደንስ እንዳንሆን በራሳችን ያን ያህል እምነት እንዳይኖረን የሚያደርገን ነገር ምንድን ነው የሚለው በዛ ቪዲዮ ለማየት እንሞክር። የመጀመሪያው በራሳችን ያለን ኮንፊደንስ እንዲወርድ ከሚያደርጉን ነገሮች አንዱ ንጽህና ነው። ይሄ ንጽህና የምለው ነገር ምንድን ነው? ውጫዊም ውስጣዊም ንጽህና። ይሄ የምናደርጋቸው ነገሮች፣ የምንሰራቸው ነገሮች የኛ ማንነት በደንብ ይገልጻሉ። በተለይ ደግሞ በውጭ ያለው ማንነታችን፣ ስንለብስ፣ ስንዘንጥ፣ ባለን ነገር ንጹህ ሆነን ስንገኝ ኮንፊደንሳችን ይጨምራል። ያ ኮንፊደንሳችንን በደንብ ኢንክሪዝ ከሚያደርገው ነገር ወይም እንዲጨምር ከሚያደርገው ነገር አንዱ ነው ይሄ ውጫዊ ንጽህና ብቻ ሳይሆን ውስጣዊ ንጽህና፣ ውስጣችንን ክፋት የተሞላ ከሆነ ቂም የተሞላ ከሆነ በነገሮች በጣም የተጠላለፍን ከሆነ ኮንፊደንሳችንን በደንብ ይነጥቀዋል። ሰዎች ይሄን ያስባሉ፣ ይሄን ያስቡብኝ ይሆን፣ እንደዚህ ይሆን ይሆን እያለን ራሳችንን የምናስጨንቅ የውስጣችንን ንጽህና የውስጣችንን የልባችንን ብራይትነስ በዚህ የምናጠፋ ከሆነ ብዙ ጊዜ ኮንፊደንስ አይኖረንም። እንዲሁም ደግሞ በውጭ ያለን ሰውነታችንን ራሳችንን የማንጠብቅ ሰዎች በጣም በጣም ኮንፊደንሳችንን ከሚያወርድ ነገር ነው። ስለዚህ ባለን ነገር ንጹህ መሆኑ ባለን ነገር ቆንጆ ሆነን መገኘት ባለን ነገር ግዴታ ፋንሲ ነገር አይደለም፣ ግዴታ ውድ የሆነ ነገር አይደለም። ግን ባለን ነገር በቃ ቆንጆ ሆነን መታየት፣ ውብ ሆነን መታየት፣ ይሄ በጣም ወሳኙ ነገር ነው። ይሄን ነገር ስናገር ብዙ ሰዎች ላይ ካብታም አይደለንም፣ እንደ ሰዎቹ መቃየር መቃየር የምንችለው ነገር የለም፣ መለዋወጥ የምንችለው ነገር የለም ልንል እንችላለን። ግን ሰዎች ራ የራሳችንን የምንይዝበትን መንገድ በደንብ አድርገው ያያሉ። ወይም ቆንጆ ሆነን መገኘት አለብን ብዬ አስባለሁ። ራሳችንን የምንጠብቅበት ወይ ወይም ራሳችንን በደንብ ስንጠብቅ ላይክ ስለ ራሳችን ያለን አመለካከትን በደንብ ቢውልድ ያደርገዋል። ስለ ራሳችን ያለንን እይታ በደንብ ቢውልድ ያደርገዋል። ስለዚህ በተቻለን መጠን ውስጣችንም ውጫችንም ብራይት እንዲሆን ንጹህ እንዲሆን መስራት አለብን ብዬ አስባለሁ። ባለን ነገር ንጹህ ሆነን መገኘት፣ ንጹህ ሆነን መታየት እነዚህ ነገሮች ግዴታ ማድረግ አለብን ብዬ አስባለሁ። ኮንፊደንሳችንን ቢውልድ ለማድረግ ማለት ነው። እንደውም አንድ ሰው ምን ሲል ሰማሁት፣ ተደብቀን የምናደርጋቸው ነገሮች ተደብቀን የምንሰራቸው ነገሮች ናቸው ኮንፊደንሳችንን እንክትክት የሚያደርጉት ወይም የሚሰባብሩት። ስለዚህ በውስጥ የምናደርገውና በውጭ የምናደርገው ነገር ኤግዛክትሊ መመሳሰል አለበት ብዬ በግል ያምናለው። ሁለተኛ ኮንፊደንሳችንን እንድናጣ ከሚያደርገን ነገር ምንድን ነው? ምንም እየሰራን ስላልሆነ ነው። እራሳችን ላይ ምንም እየሰራንበት ስላልሆነ ነው። ይሄ ነገር ስላችሁ ብዙዎቻችን ያለንበት ጉዳይ ነው። በአንዱ ነገር እንኳን በደንብ ጎበዝ ሳንሆን ስንቀር ኮንፊደንሳችንን ይገለናል። ብዙ ጊዜ ካያችሁ እንደውም አንድ ሰው ስለ ኮንፊደንስ ያወራውን ነገር ልንገራችሁ። ኮንፊደንስ ማለት ብዙ ጊዜ ኮንፊደንስ የምንሆንበት ነገር ምንድን ነው? በቂ የሆንበት ነገር ላይ ነው ኮንፊደንስ ሆነ የምናወራው። በደንብ የምናውቀው ነገር ላይ ነው ኮንፊደንስ ሆነ የምናወራው። ስለዚህ አንድ ነገር ላይ ያላችሁ እውቀት በጨመረ ቁጥር አንድ ነገር ላይ ያላችሁ ኤክስፒሪንስ ወይም ያላችሁ ነገር እየጨመረ በሄደ ቁጥር በዛ ነገር ላይ ኤክስፐርት ትሆናላችሁ። ሰዎች ሲጠይቋችሁ ኮንፊደንስ ሆናችሁ ትመልሳላችሁ። በዛ ነገር በደንብ የመናገራችሁ የመናገር ችሎታ ይኖራችኋል ማለት ነው። ግን ብዙ ጊዜ ኮንፊደንስ የማትሆኑበት ነገር ምንድን ነው? የማታቁትን ጥያቄ ስትጠየቁ ማታቁትን ነገር ስታሳዩ ነው ኮንፊደንስ የማትሆኑ። ኮንፊደንስ እንዳንሆን ከሚገድበን ነገር ምንድን ነው? ራሳችን ላይ ምንም ስለማንሰራ፣ እውቀታችን ላይ ምንም ስለማንሰራ፣ ማናቃቸውን ነገሮች ለማወቅ ስለማንሞክር እነዚህ እነዚህ ነገሮች ኮንፊደንሳችንን ይገላሉ። በእርግጥ ኮንፊደንስም የሚገለው አንደኛና ዋነኛ ነገር ስንፍና ስለሆነ በሆነ ነገር ላይ ጠንከረን ስለማንሰራ፣ አንድ ነገር ላይ ኤክስፐርት ስላልሆንን በዛ ጉዳይ ላይ ሰው መጥቶ እኛ ማማከር ስለማይችል ነገሮችን፣ ባወቃችሁ ቁጥር ለነገሮች ያላችሁ አመለካከት በሰፋ ቁጥር ኮንፊደንሳችሁም የዛው ልክ እየጨመረ ይሄዳል ማለት ነው። ለነገሩ በምታቁት ነገር ላይ ነው ኮንፊደንስ ያላችሁ በምታቁት ነገር ላይ ነው ጀግና ሆናችሁ የምታወሩት እንደዚህ ሰርቻለሁ እንደዚህ አድርጌያለሁ የምትሉ ያ ነገር የምታውቁት ነገር የራሳችሁን ኮንፊደንስ ቢውል ያደርግላቸዋል። ይሄ ነገር ሰርቻለሁ እንድትሉ ለሰዎች ስታወሩ እንዳትሸማቀቁ፣ ከሰዎች ጋራ ስታወሩ በደንብ ኮሙኒኬት እንድታረጉ ያረጋችኋል። ስለዚህ አንድ ኮንፊደንሳችን የሚገል ነገር ምንድነው? አንድ ነገር እንኳን ለማወቅ ስለማንሞክር፣ አንድ ነገር ላይ እንኳን ጎበዝ ስላልሆንን ነውና። ስለዚህ ቢያንስ አንድ ስኪል መርጣችሁ በዛ ነገር ላይ ጎበዝ ለመሆን ክሩ ያ አችሉትም አታደርጉትም፣ የተባለውን ነገር አድርጋችሁ ለራሳችሁ አሳዩት። ያ ኮንፊደንሳችሁን በደንብ ቢውልድ እንድታረጉ ያደርጋችኋል። ስለዚህ ኮንፊደንስ ቢውልድ ለማድረግ ኮንፊደንሳችሁን ቢውልድ እንዳታረጉ የሚገድባችሁ ነገር ምንድን ነው? አንድ ነገር ላይ እንኳን ጎበዝ ስላልሆናችሁ ነው። አንድ ነገር ላይ እንኳን ስኪላችሁን ስላላሳያችሁ ነው። አንድ ነገር ላይ ጎበዝ ከሆናችሁ፣ በአንድ ነገር ኤክስፐርት ከሆናችሁ በደንብ በዛ ነገር ላይ ኮንፊደንስ መሆን አያቅታችሁ ማለት ነው። አለመቻል ነው ብዙ ጊዜ የሚያሸማቅቀው። አለማወቅ ነው ብዙ ጊዜ የሚያሸማቅቀው። ስለ ነገሮች ትንሽም ቢሆን እውቀት ሲኖራችሁ ስለ ነገሮች ትንሽም ቢሆን በዛ ነገር ላይ የሆነ እውቀት ሲኖራችሁ በዛ ነገር ላይ ኮንፊደንስ ትሆናላችሁ። በዛ ነገር ላይ ማውራት ትችላላችሁ። ኤክስፕሌን ማድረግ ትችላላችሁ። ነገሮችን ማስረዳት ትችላላችሁ። አለመቻል ነው አንድ ኮንፊደንስ የሚገድል ነገር። አለማወቅ ነው አንድ ኮንፊደንስ የሚገድል ነገር። ስለዚህ በተቻለ መጠን ራሳችሁ ላይ ለመስራት ሞክሩ ለማለት እፈልጋለሁ። ሌላኛው ደግሞ ኮንፊደንሳችንን የሚገል ኮንፊደንሳችንን የሚያጠፋ ነገር ምንድን ነው? ፉክክር ከሰዎች ጋራ በጣም የምትፎካከሩ ከሆነ እከሌ በዚህ ነገር ይበልጠኛል እከሌ በዚህ ነገር እንደዚህ ያደርገኛል፣ ስለዚህ እሱ ፊት ማውራት አልችልም፣ ስለዚህ እሱ ፊት እንደዚህ አላረግ የምትሉ ከሆነ በደንብ ኮንፊደንሳችሁን ከሚገድል ነገር አንዱ ነው ይሄ። ላይክ ብዙዎቻችን ጋር ያለ ነገር ነው። ሰዎች ትንሽ በውቀት ከበለጡን ትንሽ ከባሉበት በስተታታቸው ከበለጡን እነዛ ሰዎች ጋር ቆሞ ማውራት ከነዛ ሰዎች ጋራ የራሳችን ሀሳብ ዲቴይል ማውራት በጣም እንፈራለን። ምክንያቱ ደግሞ ምንድን ነው? በጣም ህይወታችን የፉክክር ስለሆነ እከሌ ይበልጠኛል እንዴት አድርጌ የራሴን ሀሳብ እናገራለሁ፣ እከሌ ይበልጠኛል እንዴት የራሴን አይዲያ እናገራለሁ ብለን እንፈራለን። ስለዚህ ራሳችንን ከፉክክር እናውጣና በዛ ነገር ላይ ቅድም እንዳልኳችሁ በደንብ ነገሮችን ማጥናት ደግሞ የሚበልጡ ነገሮች የሚበልጡ ሰዎች ደግሞ ሲመቱ በእነዛ ሰዎች ጋር ከነዛ ሰዎች ጋር ፉክክር ከመግባት እነዚ ሰዎች ያላቸውን እስኪ በተቻለ መጠን ለማወቅ መሞከር እንዴት ነው የሚያረጋችሁት? እንዴት ነው የሚያወቃችሁት? ይሄ ነገር ምንድነው ብሎ መጠየቅ እፍረት አይደለም። ከነዛ ሰዎች ጋር ፉክክር ከመግባት እነዛ ሰዎች ያላቸውን እውቀት እነዛ ሰዎች ያላቸውን ነገር ሼር እንዲያረጓችሁ ማድረግ ነው። ስለዚህ ይህም አንድ ኮንፊደንስ የሚገል ነገር ነው። ሰራስን ፉክክር ውስጥ ማስገባት በመልክ ሊሆን ይችላል፣ በፋይናንሻል ሊሆን ይችላል፣ በፊዚካሊ ሊሆን ይችላል። ራስን ከሰዎች ጋራ ኮምፔር ማድረግ ሁላችንም ልዩ ነን። ይሄ ማወቅ አለብን። ሁላችንም የተለያየ አይነት ተስጦ አለን። ሁላችንም ጎበዝ የሆንበት የራሳችን የሆነ ቦታ አለን። ጎበዝ የሆንበት የራሳችን የሆነ አቅም አለን። ስለዚህ ያንን አቅም ምናወጣበት የራሱ ቦታ አለ። ግዴታ እከሌ መምሰል የለብንም። ግዴታ እከሌ ለምሳሌ የለብኝም። የራሳችን የሆነ ችሎታ፣ የራሳችን የሆነ አቅም፣ የራሳችን የሆነ ስኪል አለን ያንን በሚገባ ማውጣት፣ ያንን በሚገባ ማሳየት ነው እንጂ ሰዎች ጋር ፉክክር ውስጥ ከገባን በእርግጠኝነት ይሄ ኮንፊደንሳችንን የሚያሳጣ አብሶም የሚነጥቀን ነገር ነው ማለት ነው። ሌላው ደግሞ ኮንፊደንሳችንን የሚነሳ ኮንፊደንስ እንዳይኖረን የሚያደርገን ነገር ምንድን ነው? ራስን ዝቅ ማድረግ ይሄ ብዙዎቻችን ጋር በተለይ ኢትዮጵያውያን ጋር ያለ ነገር ነው። ራስን ዝቅ ማድረግ ክብር አይደለም፣ በእርግጥ ነው ራስን ዝቅ ዝቅ የሚያደርግ ከፍ ከፍ እንደሚል መጽሐፍ ቅዱስም ይናገራል። ያ ማለት ግን የተፈጠራችሁበትን ያላችሁበትን ሁኔታ ናቁ አሉ ያላችሁ ያላችሁን ማንነት ጥሉ ማለት አይደለም። ያለንን ማንነት መቀበል፣ ያለንን ማንነት መውደድ፣ ያለንን ማንነት መቀበል፣ ያለንን ማንነት ኤክሰፕት ማድረግ ግዴታችን ነው። ያንን አለማድረግ ነው ኮንፊደንሳችንን የሚነጥቀን። እውነት ነው፣ ለሰዎች ዝቅ ልንል እንችላለን፣ ለታላላቆቻችን ዝቅ ልንል እንችላለን። ግን ያ ማለት ራሳችሁን ቫሊዋችሁን ዝቅ አድርጉ ማለት አይደለም። ባለን ባለን ቦታ ባለንበት ቦታ እኛ ሻይን ማድረግ አለብን። የእኛ መኖር መታወቅ አለበት። እኛ በዛ ውስጥ መኖራችን መታወቅ አለበት እንጂ ራሳችንን ዝቅ ማድረግ፣ ለራሳችን ዝቅ ያለ ቦታ መስጠት፣ ራሳችንን ማዋረድ ተገቢ ነገር አይደለም። ብዙ ኢትዮጵያውያን ነው ይሄ ነገር ሼር የሚያደርጉት ምክንያቱም ዝቅ ስትሉ፣ ማንነታችሁን ዝቅ ስታደርጉ ሰዎች ይወዷቸዋል። ምክንያቱ ደግሞ ምንድነው? አቅማችሁን ስላላሳያችሁ ስለማስበልጧቸው ምንም ስለማታረጓቸው። ግን ያላችሁን አቅም ማስወጣት ስትጀምሩ፣ ያላችሁን ማንነት ማሳየት ስትጀምሩ ብዙዎች የእናንተ ጥላት መሆን ይጀምራሉ። ያ ነገር ለምን ይመስላቸዋል? ዝቅ ማለት ማለት ያለንን አቅም ያለንን ፖቴንሻል መግደል ማለት አይደለም። ያለንን አቅም አውጥተን ያለንን ፖቴንሻል አውጥተን ከዛ በኋላ ባለን ከዛ ባገኘነው ማንነት አለመኩራትና አለመታበይ ነው ዝቅ ማለት እንጂ ያንን ማንነታችንን አውጥተን መሬት ላይ መጣል ማለት አይደለም። ክቡር ነን፣ የእግዚአብሔር አምሳያነን በጣም በጣም የተከበርነን ኔቸራችን በጣም የሚገርም ነው። ቢያንስ ምድር ላይ ካሉ እንስሶች ልዩ ሆነን የተፈጠር ነው። ያን ማለት ራሳችንን ኔቸራችንን ዝቅ አድርጉ አልተባለም። ዝቅ አድርጉ የተባለ ነው ይሄ ኢጓችንን ለራሳችን ያለን ሰው የመናቅ ሰዎችን ከኛ በታች አድርጎ የማየቱን ነገር ነው። ዝቅ አድርጎ የተባለው እንጂ ይሄ እንዳንሰራ ልንሰራ ያለው አይምሯችንን የተዘጋጀው ማይንዳችንን ዝቅ አድርገን ከሚሰራው ወይም መስራት ከሚችለው በታች ማድረግ አይደለም። ያለንን መልክ ያለንን ውበት የተሰጠንን ማንነት የተሰጠንን አቅም የተሰጠንን ፖቴንሻል ዝቅ አድርገው ማየት ማለት አይደለም። ስለዚህ ራሳችሁን ዝቅ የምታደርጉ ራሳችሁን ፖቴንሻላችሁን በጣም በጣም አወርዳችሁ ከሰዎች ቦታች በታች እንደሆናችሁ ሰዎች እንደሚበልጧችሁ ሰዎች ከናንተ በታች ከናንተ በላይ እንደሆኑ ሰዎች በጣም አርገው ከናንተ እንደሚበልጡ ለነሱ የተሻለ እድል እንደመጣ ለነሱ የተሻለ ነገር እንደተመቻቸ አርጋችሁ የምታስቡ ከሆነ ዛሬውን ከዚህ ድርጊታችሁ ተቆጠቡ። ምክንያቱም ይሄ በጣም በጣም ኮንፊደንሳችን እንዲገድል የሚያደርግ ነገር ነው። ለሁላችንም እኩል ጊዜ ነው የተሰጠን። ለሁላችንም እኩል ታይም ነው የተሰጠን። ለሁላችንም አእምሮ ተሰጥቶናል። ለሁላችንም የራሳችን የሆነ ማንነት ተሰጥቶናል። ያንን ማንነት አክብረን ከማንም በላይ አይደለንም ከማንም በታች አይደለንም እኛ መስራት የምንችለው አቅም አለ ያንን አቅም ይዘን መንቀሳቀስ ነው ግን ራሳችንን በጣም ዝቅ የምናደርግ ከሆነ ቡሊ የምናደረግ ከሆነ ራሳችንን የምን በራሳችን የምናፍር ከሆነ ይሄ በጣም ኮንፊደንሳችንን የሚገልና ዝቅ የሚያደርግ ነገር ነው ሌላው ደግሞ ኮንፊደንስን ከሚያሳጣ ኮንፊደንሳችሁን ከሚመታ በራሳችሁ ኮንፊደንስ እንዳይኖራችሁ ከሚያደርግ ነገር አንዱ ድክመታችሁ መናገር ነው

ብዙ ጊዜ ብዙዎቻችን ላይ ይታያል ድክመቶቻችንን ስንናገር። እኔ እኮ እዚህ ላይ ጎበዝ አይደለሁም፣ እኔ እኮ አይ፣ እኔ እኮ ቸልተኛ ነኝ፣ እኔ እኮ ጀምሬ የጀመርኩትን መጨረስ አልችልም፣ እኔ እኮ እንደዚህ ማድረግ አልችልም። እንደዚህ አይነት ወርዶችን በተጠቀማችሁ ነው ለሰዎች በነገራችሁ ቁጥር መናቅ ያመጣል። እውነት ነው። እነዛ ሰዎች መፍትሄ ማያወጡላችሁ ከሆነ እነዛ ሰዎች ትክክለኛ መፍትሄ ሰጪ ሰዎች ካልሆኑ አስፈላጊነቱ ምኑ ላይ ነው? ለነሱ ማውራቱ ለነሱ መናገሩ አስፈላጊነቱ ምኑ ላይ ነው ነው። ይሄ ነገር ብዙ ጊዜ በታለው በዚህ በዚህ ጉዳይ አልችልም፣ በዚህ በዚህ ጉዳይ ድክመት አለብኝ፣ እንደዚህ እንደዚህ አልችልም፣ እንደዚህ ድክመቴ ነው ይሄ ድክመቴ ነው እንደዚህ ሆኛለሁ ብሎ በተለይ ደግሞ ሪሌሽንሽፑ ስገቡ ወይም ደግሞ ጓደኝነት ላይ ወይም ሰርክል ላይ አብራችሁ ስራ ምሰሩ አብራችሁ ምታገለግሉ አብራችሁ ብቻ የሆነ ሰርክል ውስጥ ያላችሁ ሰዎች ድክመታችሁን አውጣችሁ ለዛ ሰዎች ስትናገሩ ድክመታችሁን አታችሁ ለሌሎች ሰዎች ስትሼር ስታረጉ ያን ድክመታችሁን ነው። መጠቀሚያ ያደርጓቸዋል። በዛ ነገር ኮንፊደንስ ያሳጧቸዋል። እንደኔ እንደኔ ድክመት የሚነገረው አንድ ለእግዚአብሔር ነው ለአምላካችሁ ለፈጣሪያችሁ ነው ለምን ስለሚያስተካክለው ስለሚቀርፍላችሁ መፍትሄ ስለሚሰጣችሁ ሁለት መፍትሄ የሚነገረው በጣም ልንቀርበው ለምንችለው ሰው መፍትሄ ይሰጠናል ብለን ለምናስበው ነው ሰው እንጂ ረንደምሊ ጓደኛ ስለሆነ ስላወራ ነው ዛሬ በጣም ስለተግባባ ነው ወይም ደግሞ የምናውቀው ሰው ስለሆነ ትልቅ ሰው ስለሆነ ሄደን ችግራችንን መናገር የሆነ ጥፋት ስናጠፋ እኔ እኮ እንደዚህ እንደዚህ ችግር አለብኝ ለዛ ነው ብሎ እንደ ስለዚህ መናገር አስፈላጊ አይደለም። በዛ ነገር ጥፋተኛ ከሆናቸው ጥፋተኛ ነኝ ብሎ ማለፍ ነው እንጂ፣ የእናንተ ችግር በዘረዘራችሁ ቁጥር የምታመጡት ወይም የምታፈሩት ጠላታችሁን ነው። ይሄ በጣም መሰመር ያለበት ነገር ነው። ችግራችሁን ብቻ አይደለም፣ ኢቨን ሳይለንት መሆን አለማውራት በጣም ያስከብራል። ስላየሁት ነው። ለሰዎች ባወራችሁ ቁጥር ንቀትን ነው የምትሰበስቡት። ብዙ ጊዜ ካያቹ የሚከበሩ የሚፈሩ ሰዎች ብዙ ማያወሩ ሰዎች ነው። ሲያወሩም በዝግታ ነው፣ ፖይንትሊ ነው የሚናገሩት። የሚጠቅማል ብለው ለሚያስቡት ሰው ወይም ይሰማኛል ብለው ለሚያስቡት ሰው ያወራሉ እንጂ ሳይሰሙ የሚሰማቸው ሳይኖር ዝም ብለው አያወሩ። ይሄ ሁላችንም ከህይወት የተማረው ነገር ነው። በተለይ ልጆች እያለን ቻይልድ እያለን ላገኘነው ሰው እናወራለን ያጋጠመንን የሆነውን ምናምን። ግን ሳይለንት መሆን አስምሩበት፣ በደንብ ያስከብራል። ስለዚህ አስፈላጊ የሆነ ቦታ ላይ ማውራት ያለባችሁ ቦታ ላይ ማውራቱ እሱን በግል ያስከብራቸዋል። ደግሞ ማውራት የሌለባችሁ ወሬያችሁን፣ ንግግራችሁን ቫልዩ ከማይሰጡ ሰዎች ጋር ማውራት ኮንፊደንሳችሁን የሚገል ነገር ነው። ስለዚህ ይሄኛው ፖይንት ምንድን ነው? ችግራችሁ ያለባችሁን ችግር ለሰዎች አትናገሩ በተለይ ላልበሰሉ ሰዎች ትልቅ ሰው ሆኑ ምናልባት ማቹር ያደረጉ ቢመስሏችሁ ለማትቀርባቸው ብዙ ለማትተማመኑባቸው ሰዎች ችግራችሁን ስትናገሩ ለነሱ ብቻ እንደምትነግሩ አስባችሁ አትንገሩ። ምክንያቱም በእነሱ ዙሪያ ያሉ ሰዎች በሙሉ ችግሮቻችሁን አወቁ ማለት ነው። ያኔ ኮንፊደንሳችሁን ሙሉ ለሙሉ ትነጠቃላችሁ። ሆን ብለው ደግሞ ችግሮቻችሁን፣ ድክመታችሁን ፈልገው የሚመጡ ጓደኞች አሉ። ያንን ያውቁና ካወቁ በኋላ እናንተን ለመቆጣጠር የሚፈልጉ ጓደኞችም ሊኖሩ ይችላሉ። ብቻ በአጠቃላይ ችግራችሁን ባለመናገር እንደዚህ እንደዚህ ችግር አለብኝ የሚለውን ነገር ለሰዎች ባለመናገር ራሳችሁን፣ ኮንፊደንሳችሁን ኪፕ ማድረግ መጠበቅ ትችላላችሁ። ስለዚህ ኮንፊደንስ ከሚያሳጣን ትልቁና ዋነኛው ነገር ዝም ብለን ችግሮቻችንን ረንደምሊ ለማናቃቸው ሰዎች ወይም ደግሞ ዙሪያችሁ ላሉ ሰዎች በሙሉ ማውራት ኮንፊደንስ የሚያሳጣ ነገር ነው ማለት። ሌላው ደግሞ የሰዎችን አስተያየት በሙሉ አትቀበሉ። ይሄ ነገር ምን መሰላችሁ? አንዳንድ ሰዎች አሉ፣ በቃ ካፋቸው ጥሩ ነገር መውጣት የማይችል ሰዎች አሉ። እናንተ አስተያየት በጠየቋቸው ልክ የሚመልሱላችሁ ጥሩ የሆነውን እናንተን ሊገነባም ይችላል ልታስተካክሉት የምትችሉትን ነገር ሳይሆን ማስተካከል የማትችሉት ነገር ላይ ፎከስ አድርገው እናንተን አታክ ለማድረግ አስተያየት የሚሰጡ ሰዎች አሉ። እነዚህ ሰዎች አንዳንዴ እነሱ ሳያወሩ እኛ ራሳችን ሄደን እስኪ አስተያየት ስጠን፣ እስኪ ይህን ነገር እንደዚህ አድርገው ብለን እንጠይቃቸውና ከነሱ ኔጌቲቭ የሆነውን ነገር ወስደን አቅማችንን፣ ጉልበታችንን እናስበላለን። አንዳንዶቹ ደግሞ ሳይጠየቁ እንዲሁ አስተያየት የሚሰጡ ሰዎች አሉ። እንደዚህ አይነት ሰዎች ብዙ ጊዜ ቲክቶክ ላይ አሉ። ኖርማሊ ያልተጠየቁት የማያገባቸው ነገር ላይ እየገቡ ኮሜንት የሚያደርጉ ሰዎች አሉ። ራሳቸው አይታዩም፣ የራሳቸው ፕሮፋይል የሌላቸው የሚሰሩት ነገር የለም፣ ፕሮፌሽናል አይደሉም። እናንተ የሰራችሁትን ግማሹን መስራት አይችሉም፣ ወይም የሄዳችሁትን ርቀት ትንሽ እንኳን መሄድ አይችሉም። ነገር ግን አስተያየት ለመስጠት በጣም የፈጠኑ ሰዎች አሉ። ከእነዚህ ሰዎች በደንብ በደንብ ራሳችሁን ጠብቁ። በቃ ጠማማ የሆነ አስተያየት የሚሰጡ እናንተን የሚሰብር፣ እናንተን ወደኋላ የሚያስቀር፣ እናንተ ወደፊት እንዳትሄዱ የሚያደርግ ከፊትም ከኋላም በቃ ጥሩ የሆነ አስተያየት የማይሰጧችሁ ጥሩ የሆነ አስተያየት የማያዋቸው ሰዎች አሉ። እንደዚህ አይነቱን ነገር አታርቁ። አስተያየት መጠየቅ ካለባችሁ በዛ ነገር ኤክስፐርት የሆነ ያን ነገር የሚያውቅ ሰው አስተያየት መጠየቅ ነው። ነገር ግን ምንም ስለዛ ነገር እውቀቱ የሌለው ሰው አስተያየት ብትጠይቁ ይሰብራችኋል እንጂ ስለ እናንተ ጥሩ የሆነውን ነገር አይናገርም። ኢቨን ይህን ነገር መጽሐፍ ቅዱስም አግሪ ያደርገኝ ይመስለኛል የአንዳንድ ሰው ምላስ የጻድቁን ሩጫ እንደሚገታ ራሱ ያዕቆብ ላይ ይናገራል። ብዙ ጊዜ ልንሄዳቸው ያሰብናቸው ርቀቶች፣ ልንሄዳቸው ያሰብናቸው መንገዶች እነዚህ ሰዎች ይመጡና ኢሚዲትሊ እነሱን አስተያየት ከሰማን በኋላ ያቆሙናል ማለት ነው። ምናልባት እናንተ ያሰባችሁት ነገር ለትውልድ የሚተርፍ ለሀገር የሚተርፍ ነገር ሊሆን ይችላል። ግን እነዚህ ሰዎች ኢሚዲትሊ ይመጡና ባላሰባችሁት መንገድ የራሳቸውን ሀሳብ ይዘራሉ። ያኔ እናንተ መስራት ያቅታቸዋል፣ ነገሮችን ማድረግ ያቅታቸዋል። ስለዚህ ቶክሲክ ከሆኑ ሰዎች አስተያየት መቀበል አቁሙ። አስተያየት መስማት ካለባችሁ ማሻሻል በምችሉት መቀየር በምችሉት ነገር ላይ ብቻ ይሁን። በመልካችሁ በተለያየ ነገራችሁ መቀየር በማትችሉት ነገር እየመጡ አስተያየት የሚሰጧችሁ ከሆነ በፓስታችሁ በትላንትናችሁ አስተያየት የሚሰጧችሁ ከሆነ ኢሚዲየትሊ እንደዚህ አይነት ሰዎችን ካጠገባችሁ አርቆ ምክንያቱም ኮንፊደንሳችሁን እየገደሉ ስለሆነ ማለት ነው። ሌላኛውና የመጨረሻው ነገር ኮንፊደንሳችንን የሚገድል ኮንፊደንሳችንን የሚያጠፋ ነገር ምንድን ነው? ብቻችንን ስንሆን ለራሳችን ምንድን ነው ብለን የምንናገረው? ከራሳችን ጋር ያለን ሰልፍ ቶካችን ምን አይነት ነው? ራሳችንን አረባም፣ አልጠቅምም፣ መስራት አልችልም፣ እንደዚህ ማድረግ አልችልም ኢቨን አንዳንድ ሰዎች በጣም አለ ፐብሊክ ላይ ሳይቀር ስለ ራሳችን ጥሩ ነገር መናገር የማይቀናል። እንደዚ አይነት ሰው ነበርኩኝ። ላይክ መስተካከል የሚችል ነገር ነው። ስለ ራሳችን ጥሩ ነገር መናገር መልመድ ግዴታ ነው። ስለ ራሳችን የምንናገረው ነገር ራሳችን ላይ በደንብ በደንብ በደንብ አቅም አለው፣ በደንብ መስራት ይችላል። ስለዚህ ራሳችሁ ላይ የምትናገሩትን ነገር ራሳችሁ ላይ የምታወጡትን ቃል በስነ ስርዓት መርጣችሁ ተናገሩ። በራሳችን ላይ የምንናገረውን ቃል ራሳችን ላይ የምናወራውን ቃል ለሰዎች ብናወራ ኖሮ እነዛ ሰዎች ኢሚዲየትሊ ወይ ሊገሉን ይችላሉ፣ ሊያጠፉን ይችላሉ አለና ብዙዎቻችንን ለራሳችን የምንናገረው ነገር በጣም የሚያስጠላ የሚቀፍ ሰው እንኳን ቢሰማው። ሰውን እንኳን ቅርባችን የሆነን ሰው እንኳን በዛ ልክ መናገር የማንችል ግን ራሳችን የምናንቋሽሽ፣ የምንጠላ፣ የትም እንደማንደርስ ለራሳችን የምንናገር ሰዎች አለን። በዛ ልክ ሰዎች ሚናገሩን እርግጠኛ ነን እነዛን ሰዎች አጥጋባችን እንደማናስደርስ ግን ራሳችን የምንናገረው ነገር በጣም ጸያፍ የሆነ ማለት ነው። ስለዚህ ይሄ ነገር ማስተካከል ግዴታ ነው። ለራሳችን የምንናገረው ነገር ለራሳችን የምናወራውን ነገር በደንብ አድርገን ማስተካከል አለብን ማለት ነው። ለራሳችን የምናወራው ነገር ለመንገድ ለወዳችን ለሕይወታችን በጣም ወሳኝ ነገር ስለሆነ ለራሳችን ያለንን አመለካከትም ስለሚቀይር ከራሳችሁ ጋር የምታወሩትን ነገር በደንብ አስተካክሉ። ምረጡ፣ ለራሳችሁ ቆንጆ ቆንጆ ቃላት ልክ ቆንጆ ጓደኛችሁን፣ ልክ አጠገባችሁ ያለውን ሰው ልክ እንደምታወሩት ጥሩ ነገር እንደምትናገሩት፣ አፕሪሺየት እንደምታደርጉት ለራሳችሁ ደግሞ አፕሪሺሽን መስጠት ፍቅር መስጠት ለራሳችሁ አክብሮት መስጠት ግዴታ ነው። ራሳችንን መውደድ ግዴታ ነው። ይሄ ቪዲዮ በራሳችን ኮንፊደንት መሆን ላቃተን ሰዎች ነው። ለምን ኮንፊደንት አልሆንም የሚለውን ሀሳብ የያዘ ቪዲዮ ነው። በሌላ ቪዲዮ ደግሞ እንዴት ኮንፊደንት መሆን እንደምንችል እንዴት ሰዎች ፊት ማውራት እንደምንችል እንዴት ራሳችንን ኮንፊደንት ማድረግ እንደምንችል እንዴት ኮንፊደንሳችንን ሰልፍ ኮንፊደንሳችንን መገንባት እንደምንችል ሌላ ቪዲዮ ሳላችኋለሁ። በሌላ ቆንጆና አስተማሪ ቪዲዮ እስከምንገናኝ ድረስ ሰብስክራይብ ያላደረጋቸው ሰዎች ሰብስክራይብ አድርጉ። ምክንያቱም ቪዲዮዎቼን ከሰባ ፐርሰንት በላይ የምታዩ ሰዎች ሰብስክራይብ አታረጉ። ፕሊዝ ፕሊዝ ፕሊዝ ሰብስክራይብ አድርጉ። ለኔ በጣም ይጠቅመኛል። እንዲሁም ደግሞ ነባሪ የሆናችሁ ሰዎች ላይክ በማድረግ ሼር በማድረግ፣ እንዲሁም ደግሞ እንዲሰራላችሁ የምታስቡት ሀሳብ ካለ ሳምሪ ዚ ሀሳብ ላይ ቪዲዮ ስሪበት የምትሉት ሀሳብ ካለ ኮሜንት ላይ ጻፉልኝ። እንደተለመደው አዲስ የሆናችሁ ሰዎች ለቻናልሽ አዲስ ነኝ እያላችሁ ጻፉልኝ። የገባው ሰላም እላችኋለሁ። በሌላ ቆንጆና አስተማሪ ቪዲዮ እስከምንገናኝ ድረስ ሰላም ሁኑልኝ።